ዛሬ ደግሞ በፖርኖግራፊ ማለትም በወሲብ ፊልም እንዲሁም ደግሞ በዝሙት እንዲሁም ደግሞ በማስተርቬንሽን ወይም ደግሞ ራስን በራስ ማርካት ውስጥ ላላችሁ ሰዎች ይህ ትምህርት ለእናንተ ነው። እስከ መጨረሻው ስሙኝ። ይህ ሴክሹዋል ሲን የተባለ ወይም ደግሞ የዝሙት ኃጢአት ወይም ደግሞ ይሄ በተፈጥሮ እኛ ከትዳር በኋላ ከሚስቶቻችን ጋር ሴትም ደግሞ ከባሎቻቸው ጋር ማድረግ ያለባቸውን ነገር በግላቸው ራስን በራስ በማርካትና እንዲሁም ደግሞ ፖርኖግራፊ ማለትም የወሲብ ፊልም በማየት ራሳቸውን በዛ ነገር በማርካት ራሳቸው ላይ የአጋንንት ጥቃት ለሚያመጡ ሰዎች እየተሰራ ያለ ትምህርት ነው። ይህንን ትምህርት ለብዙ ሰዎች እንዲደርስ ሼር አድርጉ። ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ነገር ውስጥ ያላችሁ ሰዎች እንዴት ነፃ ትወጣላችሁ? ይህንን ቪዲዮ እስከ መጨረሻው ስሙ። አንደኛው ነፃ የምትወጡበት መንገድ የእግዚአብሔርን ቃል ያለማቋረጥ ስታነቡና በእግዚአብሔር ቃል ውስጥ ስትቆዩ እንዲሁም ደግሞ የእግዚአብሔርን ቃል ከሚያጠኑ ሰዎች ጋር ኅብረት ሲኖራችሁና ለእግዚአብሔር ቃል ትልቅ የሆነ ስፍራና ቦታ ሲኖራችሁ ነው። ሁለተኛው ነገር ደግሞ በጸሎት ረጅም ሰዓት ስትቆዩና በመንፈስ ቅዱስ ስትሞሉ ነው። ሶስተኛው ነገር ደግሞ ለእግዚአብሔር የሚገባን ሕይወት ስትገልጡ ነው ማለት እነዚህ ነገሮች ስታደርጉ በእነዚህ ነገሮች ውስጥ ስታልፉ አሁን የነገርኳችሁን ነገር ላይፍ ስታይል ስታደርጉትና ስትቆዩበት ነፃ ትወጣላችሁ ማለት ነው ወዳጆቼ። በእንደነዚህ አይነት ጥቃት ውስጥ ያላችሁ ሰዎች አጋንንት ሕይወታችሁን ይመተዋል። ትዳር ውስጥ እያላችሁ በፖርኖግራፊና በማስተርቬሽን ውስጥ ከሆናችሁ ትዳራችሁን አጋንንት ያፈርሰዋል። ከማግባታችሁ በፊት ደግሞ በዚህ ጉዳይ ውስጥ ካላችሁ አጋንንት መንፈሳዊ ባልንና መንፈሳዊ ሚስትን ይሰጣችኋል ማለት ነው። ፖርኖግራፊ ደጋግማችሁ የምታዩ ሰዎች መንፈስ አለም ላይ አጋንንት በእናንተ ሴክሹአል ዲዛይር ልክ እናንተ በምትፈልጉት እናንተ እንደምትፈልጉት ባለ ሴክሹአል ፍላጎት ልክ መንፈስ ዓለም ላይ ሚስት ይሰጣቸዋል። ስለዚህ በድሪማችሁ በሌሊታችሁ በህልማችሁ እየመጡ እነዛ ሰዎች ከእናንተ ጋር ያድራሉ። ሴት ኮንሽ በሌሊት ወንድ እየመጣ ካንቺ ጋር ያድራል። ወንድ ኮንክ ደግሞ ሴት እየመጣች ካንተ ጋር ታድራለች። ስለዚህ ኔክስት የማግባት ፍላጎት አይኖራችሁም። መንፈሳዊ ባልና መንፈሳዊ ሚስት ያላቸው ሰዎች የትዳር በራቸው እየተዘጋ ነው። ስለዚህ ይህ ነገር ከየት ይመጣል ካላችሁኝ፣ ደጋግሞ ፖርኖግራፊ ከማየት ይመጣል። እንዲሁም ደግሞ ማስተርቬንሽን የምታደርጉ ማስተርቬንሽን የምታደርጉ ራሳ በራሳቸው የምታረቁ ሰዎች ባይዘወይ ከአጋንንት ጋር ሴክሽዋል ነገር እያደረጋችሁ ከክፉ መናፍስቶች ጋር ሴክሽዋል ነገር እያደረጋችሁ ነው። ማለትም በኢማጂኔሽን ማይንዳችሁ በውስጠኛው ማይንዳችሁ ኢሜጅ ትፈጥራላችሁ። ያንን ኢሜጅ አጋንንት ይጠቅመዋል። በዛ ሰዓት ኢሜጅ የምታደርጉትን ነገር ካሽ ያደርጋል ይወስድና ማለትም ለአንተ የምትሆን እንዲሁም ለአንቺ የሚሆን ባልና ሚስት ክሬት ያደርግላችኋል። መንፈስ ዓለም የጨለማው ዓለም በዛም ሰዓት መንፈሳዊ ባልና መንፈሳዊ ሚስት ይኖራችኋል። ወዳጆቼ ከፖርኖግራፊና ከማስተርቬንሽን ሱስ ነፃ መውጣት አለባችሁ። አለበለዚያ ጀኔሬሽን የሚባል ነገር ትውልድ የሚባል ነገር በእናንተ እንዳይቀጥል ነው ሴጣን የሚፈልግ። ከዚህ ነገር ነፃ የምትወጡበትን መንገድ ነው የነገርኳችሁ። ሶስተኛውን አልነገርኳችሁም። ሶስተኛው ደግሞ ዝሙት ነው። ዝሙት ማለት ከትዳር በፊት የሚደረግ ግብረ ስጋ ግንኙነት ነው ወይም ደግሞ ወንድ ከሴት ጋር ሴት ከወንድ ጋር የምታደርገው ሴክሹዋል ነገር ከዚህ ነገር ነፃ የምትወጡበት ነገር ቅድም ነግሬያችኋለሁ የእግዚአብሔርን ቃል ማንበብ ቃሉን ማጥናት በቃሉ መቆየት ጸሎት ማድረግ በጸሎት መቆየት የእግዚአብሔርን ቃል ከሚያነቡ ሰዎች ጋር ህብረት ማድረግ እንዲሁም ደግሞ ለእግዚአብሔር የሚገባን ሕይወት በምድር ገልጦ መኖር ይህንን ነገር ላይፍ ስታይል አድርጋችሁ ሕይወታችሁ አድርጋችሁ ስትኖሩ ነጻ ትወጣላችሁ። በዝሙት ውስጥ ያላችሁ ሰዎች በዝሙት ውስጥ እየኖራችሁ ዝሙትን እያደረጋችሁ ብታገቡ እንኳን ካገባችሁ በኋላ ሴቶች ባለቤታችሁ ላይ፣ ወንዶች ደግሞ ሚስቶቻችሁ ላይ ታመነዝራላችሁ። አመንዝራነት ማለት ሚስት ባል ያላት ሚስት ያለው ወንድ ከሌላ ሴት ጋር ሴትም ደግሞ ከሌላ ወንድ ጋር ሴክሹዋል ነገር ስታደርግ ማለት ነው። ስለዚህ ወዳጆቼ ከእንደዚህ አይነት ሕይወት ነፃ የምትወጡበትን መንገድ ነው እየነገርኳቸው ያለሁት። በዝሙት ውስጥ ካለህ በዝሙት ውስጥ ካለሽ፣ ነገ አግብተሽም አይቆምም። ዛሬ ከዝሙት መንፈስ ነፃ መውጣት አለብሽ። ዛሬ ከዝሙት መንፈስ ነፃ መውጣት አለብህ። አለበለዛ ነገ ካገባ በኋላ አመንዝራ ትሆናለህ። ዝሙት ስፒሪት ስለሆነ በአንድ ሴት እንዳትረካ ያደርግሃል። ዝሙት መንፈስ ስለሆነ በአንድ ወንድ እንዳትረክ ያደርግሻል። ስለዚህ ሌሎች ሴቶችን ትፈልጋለ፣ ሚስት እያለህ። ባል ያለሽ ከሌላ ወንድ ጋር ቺት ታደርጊያለሽ። ለምን? መጀመሪያ በዝሙት ሕይወት ቆይተሻል። ስለዚህ ስታገቢ አጋንንት አመንዛሪ ያደርግሻል። ስለዚህ ያላገባችሁ ከዝሙት መንፈስ ነፃ መውጣት አለባችሁ። ያላገባችሁ ከማስተርቬንሽን መንፈስ ነፃ መውጣት፣ ራስን በራስ ከማርካት መንፈስ ነፃ መውጣት አለባችሁ። በዚህ በመጨረሻው ዘመን አጋንንት ፖርኖግራፊን በአለም ላይ በሚዲያ ላይ በመልቀቅ ነው እየሰራ ያለው። የሰዎችን ማይንድ ተቆጣጥሮታል። ለዛ ነው መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 12 ከቁጥር ሁለት እንደዚህ ይለናል፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይህን ዓለም በመምሰል ውስጥ አንደኛው እኛን የሚያገኘን ነገር ፖርኖግራፊ በስልካችን ይመጣል የዝሙት ሴክሹዋል ነገር ለሴክሹዋል የሚያነቃቁ ቪዲዮዎችና በቲክቶክ በፌስቡክ በተለያዩ ማህበራዊ ሚዲያዎች ሴክሹዋል ነገራችንን የሚያነቃቁ ነገሮች ይመጣል ከዛ በኋላ በነዛ ነገሮች ሴጣን ተጠቅሞ የእኛን ሴክሹዋል ፍላጎት ጤነኛ የሆነውን ተፈጥራዊ ሴክሹዋል ፍላጎት ለኃጢአት እንድናውለው ያደርገናል ስለዚህ በልባችሁ መታደስ ተለወጡ። በልባችሁ በውስጠኛው ማንነታችሁ በልባችሁ በማይንዳችሁ የምትለወጡ የእግዚአብሔርን ቃል ስታነቡና በእግዚአብሔር ቃል ስትቆዩ ነው። ወዳጆቼ ይህንን የምታዩ ሁላችሁ ከዚህ መንፈስ ነፃ የምትወጡት ቅድም እንደነገርኳችሁ አንደኛ በመጸለይ በጸሎት በመቆየት ሁለተኛ የእግዚአብሔርን ቃል በጥልቀት በማንበብ እንዲሁም ደግሞ ከሚያነቡ ሰዎች ጋር አብሮ በማጥናት ሦስተኛና ዋነኛው የእግዚአብሔርን ፍቃድ በምድር በመግለጥ ነው ይህንን ነገር ላይፍ ስታይል አድርጋችሁ ያንን ዓለም ሙሉ ለሙሉ ከሕይወታችሁ ላይ መቁረጥ አለባችሁ። ይህንን ቪዲዮ እያያችሁ ከሆነ ከዛሬ ቀን ጀምሮ ወስኑ። በቃ በቃ፣ ወደ እግዚአብሔር ቃል፣ ወደ ጸሎት። ስልካችሁ ውስጥ ያለውን ነገር በሙሉ አጥፉ። ፎን ሴክስ የምታደርጉ በስልካችሁ በቪዲዮ በላይቭ እየተደዋወላችሁ ሴክሽዋል ነገር የምታደርጉ አጋንንት ላይፋችሁን እያበላሸው ነው። ፊውቸራችሁን እየበጠበጠ ነው። ብለሲንጋችሁን እያበላሸው ነው። አንዳንዶቻችሁ ደግሞ ባል እንዳይኖራችሁ የትዳር በር ይዘጋባችኋል። አንዳንዶቻችሁ በትዳር ውስጥ ሆናችሁ በባሎቻችሁ እንዳትረኩ፣ በትዳር ውስጥ ሆናችሁ ደግሞ ወንዶች በሚስቶቻችሁ እንዳትረኩ ያደርጋችኋል። እባካችሁ ከዚህ መንፈስ ነፃ ውጡ። እንዳትቆዩበት ወስኑ። መክፈል ያለባችሁን ዋጋ ከፍላችሁ ጸልዩ፣ መጽሐፍ ቅዱስ አንብቡ፣ ከእግዚአብሔር ጋር ቆዩ። እግዚአብሔር ነፃ ያወጣችኋል ወዳጆች ኢየሱስ ክርስቶስ ነጻ የሚያወጣ አምላክ ነው። ምናልባት ጌታ ኢየሱስን ያልተቀበልክ ይህንን ቪዲዮ እየሰማኝ እየሰማሽኝ ያለሽ ሴት ካላችሁ እባካችሁ ጌታ ኢየሱስን ተቀበሉ። ጌታ ኢየሱስ ከዚህ ነገር ሊያወጣችሁ ብቸኛ የሆነ አምላክ ነው። ከዚህ ነገር ሊፈውሳችሁ ብቸኛ የሆነ ጌታ ነው። ይህ ነገር አደገኛ ነው። አእምሯችሁን ይዘዋል፣ ያደነዝዘዋል። ብዙዎች ቤታቸው ስረኛ ሁነዋል። አይምሯቸው ደንዝዞ በፖርኖግራፊ በማስተርቬንሽን አንገት ያስደፋል፣ ያሳፍራል። አቅም እንደሌላችሁ ነው የሚሰማችሁ። ሰነፍ እንደሆናችሁ ነው ሰው የሚያቅባችሁ ይመስላችኋል። ስትሄዱ አንገት ትደፋላችሁ። በዚህ መንፈስ ያሉ ሰዎች የተሰበሩ ናቸው። ሁልጊዜ ፈሪ ናቸው። በሚስታቸው ላይ ችት የሚያደርጉ ሰዎች ሁልጊዜ በፍርሃት ውስጥ፣ በጥርጣሬ ውስጥ ታቅብኝሆን ሰው ያቅብኝሆን በሚል ፍርሃት ውስጥ ነው ያለው። ስለዚህ ባካችሁ ከዚህ ነገር ነፃ የሚያወጣችሁ ከእግዚአብሔር ቃል ጋር መቆየት በጸሎት መቆየት የእግዚአብሔርን ቃል ማንበብ ነው። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሌሎች ትምህርቶች እንዲደርሷችሁ ሰብስክራይብ አድርጉ። ይህ መልእክት ለብዙዎች ሼር አድርጉ፣ ይድረስ። ነጻ ውጡ። ጌታ ኢየሱስ ይወዳችኋል። ይህንን መልእክት ለብዙዎች ያድርሱ። እኔ ወንድማችሁ አማኑኤል ነኝ። ተባረኩ።